ወይዘሮ አስቴር ከሜላት ጋር ስላልተስማሙ የሰላም መኝታ ቤት መጥተው እርግቤን ተነሽ ሂጂ እናትሽ ጋ ሜላት ጋር ሂጂ እና ተኝ ትላታለች። ምንድን ነው ስትል አላቅም በቃ ተነሽ ና ሂጂ ተኝ ስትላት እርግብም ተነስታ ቁምሳጥን ጋ በንድት በንዴት ቁማ ታያታለች። ሰላምም እንዲህ አያቴ ሳታቅፍኝ ነው እንደምትተኛው ስትላት ነበይሽ ትልና ቅፍ አድርጋ ትተኛለች። እርግቤም እናቷ ጋር ሄደችና ሜላት ጋር ምንድናት ግን አያታችን ምንና ነው እንደዚህ የሚያደርጋት ስትላት ዊ ልጄ የእናቴ እኮ እንደዚህ ነሽ ጸባይዋ እና ስለዚህ አይዞሽ ምንም አትልም እና እናቴን በፍቅር ካሻት ፍቅር ናት ስትናገር እንደመጣላ ስለምትናገር ነው እንጂ እናቴ መጥፎ ሰው ሆን አይደለም ትላታለች። ነው እንዴ? አዎ። ጧት ተነስተሽ እስኪ ቤተ ክርስቲያን እንሂድ በያት። አያቴ ቤተ ክርስቲያን እንሂድ በያትና ለምትጠይቅች ጥያቄ ምስጋና ስጫ ስትላት፣ እሺ። ከዛም እንደተባለችው እርግብን በጧት ተነስታ ቤተ ክርስቲያን እንሂድ ትላታለች። እናም ከዛ እሺ ብላ ወይዘሮ አስቴርም ተነስተው ይሄዳሉ። ፎች ልጅማ የሆነ ሰይጣን አለባት እንጂ እንሄድ ስትባል አትሄድም፣ ሰው ሲተኛ ግን እንሄድ ትላለች ብላ አስቴርም ተነስተው ወደ ቤተ ክርስቲያን ይሄዳሉ። ከዛም በኋላ አባአባ ከተኙበት እንቅልፍ አልወሰዳቸውም እና ልጃቸው ግን በቁጭ ባለበት እንቅልፍ ይዞት ነበር። አሴር አሴር ሲሉ ይቀሰቅሱታል። አቤት አባባ ሲል ልጄ እስኪ ሀና ግን ምን ሆና ነው ጥላኛ ሄደችው ጥላኛ ያደረችው? ሲሉ እንዲ አባባ ምን ሆነው ነው? እኛ አደለን እንደ እንዴ ሂጂ ብለን የላክናት ለምንድ ነው? አይ አይመስለኝም፣ ሀንዬ የሆነ ነገር ካልሆነች በስተቀር እኔን ጥላኝ አታድርም። ስለዚህ የሆነ ነገር ሁናለች፣ አስያት ደብቀኝ፣ እባክህን ንገረኝ! ሲሉት እንዲ አባባ ደግሞ ምንም አልሆነችም ሀና፣ ምንድን ነው የሚሉት? እንደ ምን ልትደብቅ ትችላለች? ሀና ምንም አልሆነችም፣ በጣም ደህና ነች። ሀና እኛ አደለን እንደ ገፋፍተን የላክናት ሲሉ እረ ልጄ ሀናማ እንዲህ በቀላሉ ጥላኛ አታድርም ነበረ የሆነ ነገርማ ሆናለች ሲሉ ውይ አባባ በልሻውን ደውል እናገናኘኝ ልጄን ሀና ሲሉት እንዲ አባባ በዚህን ሰዓት አሁን እኮ ሰዓት ሂዷል ትደነግጣለች ሲላቸው ምንም ችግር የለውም ድምፄ ስትሰማ ትረጋጋለች ይላቸዋል አሴል ምን ሁናሃል እሺ በቃ ሽንት ቤት እጅ ልምጣ ሲላቸው በዚህን ሰዓት ነው ሽንት ቤት እንዴ እንዴ አባባሽ ስለ ምጣ እኮ ነው ያልኩኝ። እኔ ባልቀሰቀሰ ሱሪ ላይ ልሸናው ነበር እንዴ ሲሉት ሊሆን ይችላል እንግዲህ እያለ እያዛጋሱም ስልኩን ብድግ አርጎ አይቶ እሺ በቃ ደርሽ የመጣው ይላቸውና ይሄዳል። ሀና አልተኛችም ነበርና መፈጣሪዋን እየለመነች የነበረባትን ጭንቀት ሁሉ እያስታወሰች ቁጭ ብላለች። አሴር ሲደውል ደንግጣ ወይኔ ጉዴ ፈላ፣ አሴር ምን ሆኖ የደወለው አባቴ ምን ሆኖ ነው ሲል ስትል በሀሳብ አሴር በሰላም ነው ግን የደወል ግሌኝ በዚህን ሰዓት ስትለው፣ ይቅርታ ሀንዬ ሲላት፣ እናት ረምኑነ ነው አባዬና ሞት ነው? ኧረ አላመማቸው ሀንዬ፣ እየተረጋጊ እዩልሽ ልጄ ደህና አደለችም፣ ስለዚህ ሀና እንደውል አገናኘኝ ሲሉኝ፣ ኧረ ደህና ነች ብላቸውም እሳቸው ሊሰሙኝ አልቻሉም። እናም ሀና፣ አንቺ ደህና ነሽ አይደል? ለምን አልተኛሽም? ሲላት አዩልህ እኔ አልተኛሁም። ሀሳቡም ጭንቀቱም በቃ ደከመኝ ስትለው፣ ሀና ጠንካራ አልነበርሽ እንዴ? እንዴት እንደዚህ ታያለሽ? እናንተ ስጠንክራችሁ ከኖ ኔን ያጠነከራችሁኝ እናንተ ከጠነከራችሁ ነው የጠነከርኩት። ስለዚህ ለምን እንደዚህ ታያለሽ? እኔንም ውድቀቴን እየፈለግሽ ነው ማለት ነው ሀና። ስለዚህ ጠንካራ አደለሽ። ስለዚህ በጥንካሬሽ መቀጠል አለብሽ ሲላት፣ ምን ላድርግ? ደከመኝ ነገሮች ሁሉ ተወሳሰቡብኝ እና አባቴን አስጨነቅኩት አይደለ? ስትለው በቃ ችግር የለውም አሁን ለማንኛውም ላገናኝሽ አይደለ? ሲላት አዎ አገናኘኝ፣ እኔ በጣም ጨንቆኛል አሴር ስትለው ምን ሆነሽ ነው? ሴትዮዋ ህክምናው እንዳታቋርጥብኝ ፈርቻለሁ ስትለው፣ ሀንዬ እግዚአብሔር አለ አትጨነቂ፣ እሺ አንቺ ፈርተሽ እኔን አታስፈሪኝ ይላታል። ምን ላርግ ብለ ነው አሴር፣ ፈርቼ እኮ ነው ስትለው አይዞሽ አንቺ እኮ ነሽ እኮ ለዚህ ደረጃ ያደረሽኝ የአንቺ ጥንካሬ ጥንካሬ ነው፣ አሴር ደግሞ ያውቃል። ስትለው ተስፋ ቆርጠህ ታውቃለህ በህይወትህ? እኔ ተስፋ ቆርጫ ቆርጫለሁ ስትለው፣ እናንተን ከማዋቂያ በፊት እኔ ተስፋ አልነበረኝም ተስፋ ቆርጫለሁ እና እናንተን ካገኘው በኋላ ነው ተስፋ ያለኝ ሲላት፣ ስለዚህ ሀና እባክሽ ጠንካራው ነሽ አጠንክሪኝ ሲላት፣ እሺ በቃ አሴር። ጠንካራ ሆናለው ስትለው፣ በፈገግታ መለሰች። እሺ በቃ ይሄው አሴር ተረጋግቻለሁ እ በቃ ሻ አባዬን አገናኘኝ ትለዋለች ሀኒ። አሴርም አባቷን ሊያገናኝ ይገባል። በመኝታ ቤት ገብታ አያቴ አያቴ ብላ ስትጠራት አትሰማም። ወይዘሮ አስቴር እየሰማች ዝም። ራሷ ግንድ ሆና ነው እንዴ እኔን ግንድ ብላ የተሳደበችው ስትል ወይ ወይቡት እያማሽኝ ነው ስትል እንዲ አብተኛሽም እንዲ እየሰማሽ ነው ስትላት እኔ ሰው ሲያማኝ ብተኛም እሰማለሁ ትላታለች እንዴ አያቴ ኧረ እኔ አላማውሽም ስትላት ከዚህ በላይ እንግዲህ ስገን ካልበላሁት ብለሽ ነው ለሆኑ ምን ፈልግሽ ነው ብላ በኮስተር ስትልባት እኔማ ቤተክርስቲያን እንድልልሽ ነበረ ወይዘሮ አስቴርም በመገረም ቤተክርስቲያን እንዴ ምን ነው አያቴ ምንም እንዲሁ ገርሞኝ ነው ምን ይገርማል አያቴ እንግዲህ ገረመኝ እንዴ ምን ላርግ አትገረሚ አይባል መቼም ስትላት እና አሁን ቤተ ክርስቲያን አንሄድም ስትል ምን ነው ዛሬ ሲያቃዥሽ ነው እንዲያደረው ቤተ ክርስቲያን ስትባይ ዛሬ ሲነሳብሽ ነው የማውቀው ስትል አረ እኔ ዛሬ የለብኝም ይኸው የማረጋገጥኩኝ ዛሬ በሌሊት ተነስተሽ ቤተ ክርስቲያን አሽ ትላት አለች የምን ሄዳል ታረጋጊ ትላትና ትወጣለች ያህና አባትም ከተኙበት ብድግ ሲሉ ዶክተሩ ይመጣል። እንዲ አባባ እንዴት ነዎት ደህና ነዎት ሲል ደህና ነኝ እግዚአብሔር ይመስገን፣ ጤንነት እንዴት ነው? ደህና ነው እግዚአብሔር ይመስገን ደህና ነኝ። እስኪ ቼክ ላድርገዎት ይላቸውና ቼክ ሲያደርግ እንዴት ነው በደንብ ተንፍሱ እያለ ሁሉንም ቼክ አደረገን። አይ ደህና ነዎት አባባ ጥሩ ሁኔታ ላይ ነው ያሉት ይላቸዋል። እናም በዚህ ሁለት ቀን ሶስት ቀን ውስጥ ህክምናዎትን ያደርጉና ይወጣሉ ከሆስፒታል ሲላቸው፣ እሺ እሺ ልጅ እሺ እንግዲህ ከመድኃኒዓለም በታች ይሉታል። ምርግቤም ከቤተ ክርስቲያን ተመልሳ ቁርስ ሰርታ ለእናቷ መኝታ ቤት ይዛ ስትመጣ፣ እንዴ እማዬ የት ልትሄጂ ነው እንደዚህ ልብስ የምትዘነጩ ስትላት፣ እናንተ ጋር ልመጣ ነው እንጂ ስትላት፣ እንዴ እኛ ጋር ለመምጣት ደግሞ መዘነጥ ያስፈልጋል እንዴ እማዬ? ስትላት አረ አይደለም ልጄ፣ እያስተካከልኩ ነው ለመዘነጥ ሳይሆን ስትል፣ እሺ ለማንኛውም ቁርስ ሰርቻለሁ፣ ቁርስ እንብላ ስትላት እንደ አሴትዬ ሰራት ቁርስ ሰርቻለሁ ስትላት ቆይ እን ሰራተኛ እንዴት አትሰራም? ለምን አንቺ ሰራሽ? ስትላት እንዴ እናቴ ምን ችግር አለው እኔ ብሰራ ምን ችግር አለው እናቴ? ስትላት እሺ ሊዮሪቁንስ እና ቁጭ በይና፣ ቁርስ እንብላ ስትላት እንዴ ቆይሽ፣ እጅን ታጥቤ ልምጣ ስትል ሜላትም እኔ ላጉርስሽ እማየ፣ ስትላት ደስ እያለኝ ስትል እሺ ብላቆች ብለው ስታጎርሳት እንዴት ይጣፍጣል ልጅ ትላታለች። እማየ የመጀመሪያ እኔ ላጉርስሽ ላንቺ ስትላት፣ እሽ ትልና ትጎርሳለች። ግን ሀና እስካሁን አልመጣችም እንዴ ስትል አይ አልመጣችም እና እንዴት ነው ብታይ ካያቴ ጋር እንዴት ደስ የሚል ቆይታ እንዳሳለፍን ሀና ግን እኔ ላይ እየተጫወተች ቢኗ ስትል ወይዘሮ ሜላት ታያ